እኮ መርሀመቱላሂው በርካቱ ተመልካቾች እንደምናችሁ ደህና ናቸው ወይ? እኔ ደህና ነኝ። አልሀምድሊላሂ ዛሬ ኩፍታ ለሠራ ነው። ይኸው ኩፍታ በስጋ ነው የምሰራው። ሽንኩርት አለኝ፣ ነጭ ሽንኩርት፣ ዝንጅብል፣ የተፈጨ ቲማቲም፣ ጨው፣ ዘይት፣ በርበሪ፣ ከሙን፣ ሄል፣ ድንብላል፣ ቁንዶ በርበሬ እነዚህ ናቸው። አብረን እንስራ ተመልካቾቼ። ይኸው ሽንኩርት ትንሽ ነጭ ሽንኩርት ቅመሞቹን ሁሉንም ጨው ትንሽ የተፈጨ የዳቦ ዱቄት በሻይ ማንኪያ ሶስት አሁን ብስሚላ ሁሉንም አንድ ላይ እናቀላቀለዋለን ይው እንደዚህ ስጋውን ከቅመሙ ጋር ካሸሁት በኋላ እንደዚህ እያደረኩኝ እያድቦለቦል ይው እዚህ ጋር አስቀምጫለሁ አሁን እየጨረስኩ ነው፣ ትንሽ ነው የቀረኝ። ከዛ እንጠብሰዋለን ማለት ነው። ይኸው ተመልካቾቼ ትንሽ ዘይት አድርጌያለሁ። ብስሚላ እንደዚህ እየጠበስኩት ነው። ይኸው እንደዚህ አሁን እና እናዋጣዋለን በሰበት ስጋ። ይኸው ሽንኩርት ሽንኩርቱ ትንሽ በሰ ሊበል በውሀው ተመልካቾች፣ ይኸው ሽንኩርቱ እንደዚህ ተቁላልቷል፣ እየበሰለ ነው። ነጭ ሽንኩርቱ ልጨምር፣ ብስሚላ አንድ ማንኪያ ነው። ነጭ ሽንኩርትና እና ጅንጅብል ነው አንድ ላይ ተዘጋጀ ነው ሁሉ ነው እዛ ስጋው ላይ የጨመርኩት ሁሉ ነው። ያው ተመልካቾቼ ቲማቲም፣ የተፈጨ ቲማቲም ይህ እንደዚህ ደርሶታል። አሁን ያን የጠበስነውን ስጋ ልንጨምር ነው። ብስሚላ ይሄው እንደዚህ ሆኗል። አሁን እንደዚህ የሰርሳውን ጣዕም እንደ እንዲስብ ስጋው ከደንኩት ይብሰል። ተመልካቾች ይሄው እንደዚህ ኩፍታችን ደርሶታል። ማሻአላ ቆንጆ ሆኖ ደርሷል። አላሳሁን ወደ ገበታ እናወጣዋለን። አላችን ዘና ይገበታ ላይ ተመልካቾች ይሄው ከባባችን እንደዚህ ደርሷል። በጣም ነው የሚጣፍጠው። እናንተ መሰርታችሁ ሞክሩት። ስራዬን ከወደዳችሁት ላይክ ሰብስክራይብ አርጉልኝ። የሀገሬ ልጆች እይታ የለውም እውልኝ ሰብስክራይብ ሸር አስተያየታችሁንም ላኩልኝ። ቢስሚላ በጣም ነው የሚጣፍጠው። እናንተ መሰርታችሁ ሞክሩት።